የበደለ ሰው ብዙ ጊዜ ምላሱ ረጅም ነው። ያጠፋ ሰው ይምላል እየደጋገመ ብዙ ሰዎች ላይ ይሄደ እሱ እንደተበደለ ይናገራል። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ርፍርፍ ይበልልኝ። ዛሬ እንግዲህ ማለት ነው ብሩኬ የሆነ ነገር ሪፖስት አድርጓልና ሪፖስት ያደረገው ነገር ደግሞ ውሸታም ሰው ሁልጊዜም ያወሻል፣ ውሸታም ሰው መሀል ላይ ያበዛል፣ እንዲሁም ደግሞ የራሱን እውነቱን ለማውጣት ይጮሃል ነው እንግዲህ። በየቦታው ሄደ እንደተበደለ ያወራል ምናምን ነገር ብሎ ነው የሚለው። እና ልጅቷ ሮቦት ነገራት በጣም የገረመኝ ነገር፣ ግን ሮቦት በዚህ ልክ ያወራል እንደሚለው ነገር በጣም ገረመኝና ለማንኛውም ያው መልክቱ ያው ምንም ጥያቄ የለውም፣ ለማን እንደሆነ በመጀመሪያ እናንተ ሁለታችሁ ተተዋወቃላችሁ። ማን ይበድል? እኔ እንደኔ እንደ ቃል ኪዳን ሁለታችሁም ጋር ጥፋት አለ ብዬ ነው ማስበው። ፍቅር አለ ግን ደግሞ ሁለታችሁም እልህ አለ ሁለታችሁን ጋር አልሸንፍ ባይነት እልኸኝነት እኔ ይበልጥ እኔ ይበልጥነት አለ። በቃ እኔ ልከበር እኔ ልከበርነት አለ ሁለታችሁም ጋር። ስለዚህ እኔ እዚህ ጋር እከሌ ጥፋተኛ ነው፣ እከሌ ጥፋተኛ ነው ማለት አልፈልግም። ግን እውነታውን ስንነጋገር ደግሞ ሀይሜ ስታጠፋ ብሩኬ እጥፍ ያጠፋል፣ ብሩኬ ሲያጠፋ ደግሞ ሀይሜ እጥፍ ሳጠፋለች። ይሄ ይሄ ነገር ነው ድራማውን ድራማ የሚሆን እውነት የሚሆን እኛ በቃ ካየነው ነገር ነው የምንናገረው ምንም አረግ እውነት ነው ድራማ ነው ይሄ ሌላ ጉዳይ ነው የሚያውቁት እነሱ ናቸው ግን ሁኔታችሁን ሲያዩት ምንም ድራማ አይመስልም ምንም በቃ እውነት ልንል መሰላችሁ አንዳንድ ጊዜ በድራማ የተጀመረ ነገር ነገሩ የተጀመረው አዎ በድራማ ነው የተጀመረው በማን ድራማ ነው በብሩኬና በሶስና ድራማ ድራማ ጀመሩ እነሱ። ሃይሚ ደግሞ በፊት ቁርሾ ነበረባት፣ በፊት የምትጠላው ሶሲን ትጠላት ነበረ። በሆነ ነገር ውስጧ የሆነ ቁርሾ ይዞባት ነበረ። ስለዚህ ሃይሚ እልህ ውስጥ ገባች። በቃ ደበራት። ከእሷ ጋር ለምን የሆነ እሷ ማንም ያልተረዳት ነገር፣ ሃይሚን ምንድን ነው በውስጧ የያዘችው ነገር አለ ብሩኬም ያልተረዳት እኛም ያልተረዳናት በውስጧ የሆነ በቃ ከሶስና ጋር ምናልባት እኮ ይሄ ነገር እኮ ውዶቼ ብሩኬ እኮ ንጹህ ሊሆን ይችላል። ብሩኬ እኮ ምንም የማይመለከተው ነገር ሊኖር ይችላል። ግን ደግሞ ሀይሚ ያየችው ነገር አለ ሶሲ ላይ። እኔ ብዙ ጊዜ ስለ ሶሲ ማስመሰል ስናገር ትላንትና ምን ከፍጼ ጋር ስታስመስል ሳያት ምን አገባሽ ምን አገባሽ ላላችሁኝ ሰዎች እናንተ ምን አግብቷችሁ ነው እኔ ጋ እዚህ ጋ ኮሜንት መጣችሁ የምትጽፉት? እሽ፣ እኔ ምን አገባሽ? ከእኔ ባየሁት እዛ ጋር በተለቀቀ ቪዲዮ ላይ መጥቼ እዚህ ጋር ከተናገርኩኝ ለምን አንድ ነ- አንድ ቪዲዮ ሚዲያ ላይ የሚወጣው በቃ ማንም የፈለገውን ሀሳብ አስተያየት፣ ሁሉም ሰው የገምተውን መናገር ስለሚችል ነው። ሚዲያ ነው፣ ሚዲያ ነው፣ ማንም ነው የሚያየው። ማንም ደግሞ የፈለገውን ሀሳብና አስተያየት ማራመድ ይችላል። ስለዚህ እኔም የተሰማኝ ነው ወጥቼ የተናገርኩ። አገባኝ አላገባኝ እሱ ሌላ ጉዳይ ነው። እንደዛ ካላችሁ እናንተ ምን አግብቷችሁ እኔ ጋር መታችሁ ኮሜንት ጻፋችሁ? እኔ ለእናንተ የፈለጋችሁትን አስተያየት እንድትሰጡ ነጻነት ሰጥቻችኋለሁ። ለምን ሚዲያ ላይ ወጥቼ ተናገር ያለዋ? ስለዚህ ለእናንተ ነጻነት ሰጥቻለሁ። ያ ቪዲዮም ደግሞ የተለቀቀው ለማንም ሰው ነጻነት ተሰጥቶ ነው። ስለዚህ ትላንትና እኔ ስለሷ ማስመሰል ስናገር በምክንያት ነው። ልጅቷ አስመሳይ ናት ስላችሁ በምክንያት ትላንትና አሁን ከፍፄ ጋር ፍፄ የዋህ ልጅ ነው። በጣም በየዋህ ጎኑ ገብታ እራሷን ልታጸዳ ብሩኬ ፕራንክ ፕራንክ መሆኑን ሀይሜ አምናለች። በፕራንኩ አይደለም ሲጀምር ፕራንክ መሆኑን እኮ እሷ ጠንቀቃ አምናለች። ግን የሆነ በቃ ሌላ ከዛ ፕራንክ ውጭ ያየችው ነገር አለ፣ ደስ ያላላት ነገር አለ። ከሶስና እንዲርቅ ብሩኬ ትፈልጋለች ብሩኬ ደግሞ እኔ ንጹህ ነኝ ወይም ደግሞ ልቤ ንጹህ ነው፣ ከሶስና ጋር ምንም ነገር የለኝም፣ እራሴን አውቀዋለሁ። ስለዚህ ከሶስና ምርቅበት ምንም ምክንያት የለም ነው። እሱ ደግሞ ሶ ምንም ቢሆን ምንም ምንም በቃ ከሶስና እሱን ልቡ ንጹህ ነው አደለ። ግን ሃይሚን ስላልተመቸት መራቅ ይችል ነበረ። ግን እሳ ምንድን ነው እልህ እልህ ተጋቡ። ከዛ ሀይሜም ለምን እሷን አልተወልኝም እሱም ደግሞ ለምን እተዋለሁ? ያለ ጥፋት፣ ያለ ምክንያት በቃ ይሄ ነው እዚህ ያደረሳቸው፣ ሌላ አይደለም። እና ብሩኬ አንተም በራስህ ትክክል ልትሆን ትችላለህ፣ ምክንያቱም የሆነ በቃ ትክክል ሆኖ የታየህ ነገር ስላለ፣ ሀይሜም ደግሞ በራሷት ትክክል ናት። እኔ ትልቅ ጥፋት ያጠፋኸው ብሩኬ ትልቅ ጥፋት ያጠፋ ሴት ይዞ መምጣቱ ብቻ ሴት ይዞ መምጣቱ ይሄ ትልቅ ጥፋት ነው። ነገሩ እንዲባባስ አድርጎታል። ገባችሁ? ምክንያቱም ሀይሚ ብልጥናት ብሩኬ የዋህ ነው፣ ሞኝ ነው፣ በፊት ለፊት ነው ግጥም የሚለው። ሀይሚ ደግሞ እናቴ እየሰማሁ አልሰማሁም አይነት ነገር ነው። ይሄም ስህተት እንደሆነ አምናለሁ። በእርግጥ እየሰማሁ አልሰማሁም፣ እያወኩ አላወኩም አይነት ነገር ነው። እሷም እያለች ያለችው ያ ምንድን ነው ዳኒ ጋር ሄደች ከዛ ያው የሄደችው በእርግጥ በሱ ምክንያት ነው። ክሱን ለማስቆም ምናምን እያለች ነው የሄደችው። በዛ ላይ ደግሞ ሀብሉም የተቀበለችው ሀብል መሰጠት ምንም ችግር የለውም። መቶ ሺ መቶ ሺ እሱ ስለገባ ያው እሷም ሁለት መቶ ሺ ስለገባች ነው እንግዲህ የተቀበልኩት ነው የምትለው። ግን እሷም ደግሞ ሀብል መቀበሏ ስህተት ነው። ይሄ ሁሉ ነገር እዚህ የደረሰው ምንድን ነው? በቃ እልህ፣ ንዴት፣ ቁጭት አልሸነፈኝ። ፍቅር እኮ ውዶቼ ስትሸነፉለት ደስ ይላል። እውነቴን ነው የምላችሁ እና እኔ ለሀይሚ አንድ ነገር መናገር እፈልጋለሁ። ሀይሚ ብሩኬ ይወድሻል፣ በደንብ አድርጎ ይወድሻል። አንቺ ካፍሽ በሚወጣው ነገር ነው እንጂ ብሩኬ ያልሆነ ነገር ውስጥ የገባው። እሱ ከአንቺ ውጭ የሚፈልገው ነገር አንድም ነገር የለም። ይሄን ደግሞ ትላንትና ፊቱ ላይ ባየሁት ነገር በደንብ ተረድቻለሁ። ለሀይሚዬ ይህንን ነው ማለት የምፈልገው። እባካችሁ ተስማሙት፣ አረጉ ብሩኬ ደግሞ ሀይሚ በደንብ እንደምትወድህ ልታቂ ይገባል። እሱን ደግሞ በቀደም ከዛሽ ከመንቀራ ዋጋ መታ አጠገቧ ስትስማት ወይም ደግሞ ጊዜ ስጠኝን እናንተ ብቻ ትንሽ እናውራ ስትልህ አይሆንም ብልሃት ጥልሃት ስትሄድ ከዛ በኋላ ምን ያክል ልቧ እንደተሰበረ ምን ያክል ፊቷ ላይ እንባ እንዳየው ሀዘን እንዳየው በቃ ሁለቱም እንደሚጓደዱ በተለያየ እነሱ ገና ያልተዘጋ ምዕራፍ ብዙ ነገር አላቸው ገና አብረው ይቀጥላሉ ይሄዳሉ ግን አሁንም ቢሆን ክፍተት በመሀላቸው ነፍነ ያለው ያም ከዛ ይመጣል፣ ሴራ ያቀናብራል፣ ያም ከዛ ይመጣል። እኔ እኔ በሀይሜ እና በብሩኬ ዙሪያ ያሉ ሰዎች እኔ ማንንም እያመንኩ አደለም አሁን። ማንንም እሱ ደግሞ ከማየው ነገር ተነስቼ ነው። ማንንም አንድም ሰው በቃ የሚታመን የለም በእነሱ ዙሪያ። አየሁ እኮ የምር አየ፣ እያየናቸው ነው የሚሰሩትን፣ የሚያደርጉትን ድርጊት ማለት ነው። በቃ ሁሉም ማንም ቢሆን ከሁለቱ መካከል ፍቅር ሰላም እንዲፈጠር የሚፈልግ ሰው የለም። በጣም የሚገርመው የሚያናድደው ነገር ማለት ነው። አይ ምክንያቱም ይሄ ደግሞ ከምታዩት ነገር ነው። ድራማ ነው ይሄ የዩቱብ ባህሪ ነው። እሱ ሌላ ጉዳይ ነው።